እንከታተላለን ያው ቀደምም የሆነ ወረቀት አሰጭሽ ነበር። አግሪመንት እንደዚህ ነገር ስንሰራ ምን ምን ማድረግ እንዳለብን ያው ቅድም አንብበሽዋል፣ ወረቀቱንም ፈርመሽበታል። ያው ከዚህ በፊት አንደኛ የመጀመሪያ ላይ ቪዲዮ ስለነገርናችሁ ለተመልካችም ያው አያስፈልግም። ካስፈለገም ወረቀቱ ምን መሰላችሁ፣ ይሄ ቪዲዮ ከተቀረጸ በኋላ ያው አይለቀቅ ማለት እንደማትችል ትፈርማለች እና ያው እንደዚህ በእጅ ከፍንጅ ከምንይዘው ከያዝነው ደግሞ ባለቤቷን አይበለውና ከያዝነውም ያው ጥቃት ማለት ወይ መምታት፣ አካላዊ ጥቃት ማድረስ እንደማትችል እና ብዙ ብዙ ወደ አስር የሚሆኑ ፖይንቶች ነው የተፈራረም ነው። ስለዚህ በቃ እኛን መርጠሽ ስለመጣች ለማንኛውም እናመሰግናለን። እንግዲህ ከዚህ በኋላ ሁለት ልጆች አሉ እንደዚህ የሚከታተሉ ሌላም፣ አሁንም ስራ ላይ ናቸው እና ሁለት ልጆች አሉ አንዱን እመድብልሻለሁ። ከስር ከስር ያለውን ነገር እናሳውቅሻለን። እሺ። በጣም ነው። እንግዲህ በተመልካቻችን ጥያቄ ባሏን ፎቶን ሰጠችን። የስራ ቦታውንም አሳየችን ቤቱንም አሳየችን። እግሩ ሲወጣ ሲገባ መከታተል ጀምር። የሚገርመው የዚህኛው ሰውዬ በጣም ኢዚ ነበረ። በሰባት ቀን ውስጥ ነው በቃ ሙሉ ፕሮግራሙን የጨረስነው። ብዙም እንደ ባለፈው ቪዲዮ ብዙም አላለፋንም ነበረ እና ይሄ አሁን እዚህ ጋር የምታዩት ሁለተኛ ቀን ነው አዳኛችን አዳኛችን በሚከታተለው ሰዓት ያው ያን ቀን ከስራ ወጥቶ ቀጥታ ወደ ሌላ ሰፈር ነበር ሄደው፣ ወደ ቤቱ አልነበረም እና ወደ እሷ ሲመጣ አብዛኛውን ጊዜ ከስራ የሚወጣው ወደ ስምንት ሰዓት አካባቢ ነው የሚወጣው። እና የሚይዘው ታክሲ ለእኛ በጣም ቀላል አድርጉልናል። ወደ ቤት ሲይዝ ሰፈሩን መጥቀስ ስለሌለብኝ ነው ወደ ቤቱ ሲሄድ የሚይዘው ታክሲ እና ወደ እሷ ሲሄድ የሚይዘው ታክሲ የተለያየ ነበር እና ወደ እሷ መሄዱን የምናውቀው ልክ ከስራ ወጥቶ በሚይዘው ታክሲ ነበር። እና እኛ ቀድመን ነው እዛ ቦታ ላይ እንገኝ ነበር። እና የመጀመሪያ ቪዲዮ ያያችሁት ሲገባ ሁለተኛ ቀናችን ነው ማለት ነው። እና የዚህ ቀን እንግዲህ ያው ሲገባ ቀለበቱን ሲያወልቅ አይታችኋል። ከዛ ስልክ ሲያወራ እንደምኛ የመሰለን ሚስቱን ያው የሆነ ቦታ እኔን ስራ ነኝ ያው እቆያለሁ ሊላት መስሎ ነበር፣ ግን እዚህ አስቀምጣት ልጅ ጋር ነበር ደውሎ ጭልኝ ያለው ያው ሲወጡም እንግዲህ እዛው አካባቢ ነበር። ወዲያው ካሜራችን ነበረ ወደ ሪከርድ ማድረግ የገባ ነው። እንደምታያቸው እንግዲህ ያው ተቃቅፎ ምናምን ብቻ ያው እሷ ጋ ሲሄድ ማለት አንዳንዴ ያው ዘመድም ነው ብላችሁ ትገምታላችሁ ወይ ጓደኛ ብቻ ያው ሌላ ሴት ስለሆነች ብቻ መጠርጠር አንችልም፣ ግን እኛ ያው ያስቀመጣት መሆኑን ያወቅ ነው። ያው የመጀመሪያ ቀን ስናይ በቃ ሁሌ በረዛው አካባቢ ሲደርስ ነው ቀለበቱን ኪሱ ከቶ የሚገባው። እና አንድ ሰው ጤነኛ አካሉን ያው ቀለበት ኪሱ ከቶ አይገባም። እንግዲህ ሁለተኛ ቀናችን ነው። ያው እንደተለመደው ቀለበቱን እያወለቀ ነው መሰለኝ ሊከልዳ ሚስት ያለው አይመስልም፣ እንዲህ ሲጠመጠም ሚስት ያለው አይመስልም። አንደኛውን ቀናችን እንግዲህ በቪዲዮ አሳይተናችኋል። ዛሬ ሁለተኛችን ቀን ነው። ያው እንደተለመደው አንድ ቤት ነው ይመጣው ይመጣል። በር አካባቢ ሲደርስ ቀለበቱን ያወልቃል፣ ከዛ ይገባል። ሲወጣ ደግሞ እሷን ከከሷ ጋር ከተለያየ በኋላ ነው ቀለበቱን የሚያደርገው። ስለዚህ ምንድነው ያው የሆነ ነገር አለ ማለት ነው፣ ከልጅቷ ጋር ያው ግልጽ ነው። እንግዲህ ሲገናኙም በደንብ እንደ ጓደኛ የሚሆን ወይም ዘመድ እንዳንል ወይም እንደ ጓደኛ አይደለም በጣም ነው ጥምጥም የሚባባሉት ብቻ ያው የሆነ ነገር እንዳለ፣ ምክንያቱም የሆነ ምክንያት ነገር ባይኖረው ቀለበቱን አውልቆ ወደ እሷ አይገባም ነበረ። እስቲ ለማንኛውም አሁን እንግዲህ ያው የስልክ ታይም ነው የልጁ ማለት። እስቲ ምን አይነት ምክንያት ያቀርባል ያው መቼም ከውሽማ ጋር ነው ወይም ሴት ጋንኛ አይላትም። እስቲ ለሚስትየው ደውልና ደውላለት የት እንዳለ እንድጠይቀው አደርጋለሁ። ከዛ ያው የሚለውን ደግሞ አብረን የምንሰማ ይሆናል። እስቲ ምን አይነት ውሸት ይዋሻል የሚለውን አብረን የምናየው ይሆናል። ለማንኛውም እስቲ ልደውልላት። ለባለቤቱ ሄሎ፣ ጤና ይስጥልኝ እንዴት ነሽ? እዛብየር መስከን ደህና ነሽ? አወቅሽኝ? ያወራንን ባለፈው ክትትል ያልሽኝ። እንዴት ነሽ? እንዴት ነሽ? አለ ዛይ ጤናሽ። አንድ ነገር ላስቸግርሽ ነበረ። አሁን እየተከታተል ነው ነበርና ባለቤትሽን የሆነ ቦታ ገብቶ ትንሽ ተሰወረብኝ እና እስቲ የት ነው ያለው? አይ አይደለም፣ ከሴጋ አይደለም። አይ ከሴጋ ዘኖ አይደለም። ብቻ አንቺ አሁን የት እንዳለ ብቻ ደውለሽ ጠይቂውና ንገሪኝ ቦታውን። የሆነ ቦታ ገብቶ ጠፍቶብን ነው እና እንትን ሪከርድ አርጊው እሺ። ስልክሽን ስደውይለት አሁን ጋር የሚለውን ለመስማት ሪከርድ አርጊልኝ ስለ መስማት ስለምፈልግ። እሺ፣ እሺ፣ እሺ። እንድት ደውለት አድርገናል ሪከርድ ማድረግ ብለናታል። ምክንያቱም የሚለውን መስማት ስለፈለግ ነው። እና ከሴት ጋር አለገኘ ነው ያልናት፣ ምክንያቱም አሁን ከሴት ጋር የተነው ነው ምናምን ብንላት እንደ ጥይት ነው እየወረረች የምትመጣው። እና ያው እኛም ክትትላችንን በደንብ እርግጠኛ ለማድረግ ስንል ነው። ስለዚህ እስቲ ያው ስልኩ ሪከርድ ይደረጋል፣ እንግዲህ የምንሰማው ይሆናል። እስኪ ወጡ እንጠብቃለን ማለት ነው። እኛም እንግዲህ አብራችሁን ቆዩ። ያስፈራል ሰው ቤት ግን። እስኪ ድንገት እንዳሉበላ ብቻ እየቀረስክ ነው ምልክት አሳይ በእጅ እየቀረስክ ነው። ሰላም እንዴት ነህ? ሰላም ነው። የቤቱ ማለት የዚህ ቤት ባለቤት ማን ጋር ነው የመጣው? እዚህ ቤት ተከራይ ነው። ማን ናት ተከራይ? እ ቤቲ ነው የምትባለው አዎ ኦኬ መች መች ነው የሚመጣው ማለት ሁሌ ይመጣል ወይስ እንዴት ነው አይ እንደዛ በሳምንት ሁለቴ ሶስቴ እንደዛ ነገር ብቅ ይመጣል አልኳል እሺ እና ምን ፈልገሽ ነው ነው ማለት አይ እኔ እንኳን የፈለግኩት ማለት እንትን እሱን ማለት ወንድሙ ከውጭ ሊይመጣ ነውና ትንሽ ሰርፕራይዝ ምናምን እያዘጋጀንለት ነውና ያው ስለ እሱ ትንሽ ማጣራት ፈልገን ነው ጓደኞቹን ምናምን ማለት ጓደኞቹን መሰብሰብ ስለፈለግን ያው የሱን ጓደኞች እንትን እያልነው እና እሷን ማናገር ካለብን ያው እንትን እንድንላት፣ ያው ሰርፕራይዝ አዘጋጅተንላት ነው ለሱ ለወንድምየው ማለት ነው። እና ምን ሶስት በቀን በሳምንት ሶስት ማለት ምን ጓደኛዋ ነው ወይስ ምኗ ነው? ቤትም የተከራየላት እሱ ነው እሱ ምን ያህል ጊዜ ቆየች እሷ እዚህ? አመት አመት አሁን አመት አመት አመት። ቤትም የተከራይላት እሱ ነው ኦኬ። ምን መታወቂያ የእሷ ነው የእሱ ነው? ኦኬ። ስለዚህ አመት አመት ሙሉ ይመጣል ማለት ነው? አዎ። እንግዲህ ከእሱ ውጪ የሚመጣ የለም እሱ ዋጋ የለም? ስለዚህ እሱ ብቻ ነው የሚመጣው ማለት ነው። ልጃላት አላትም። በቃ አብሻ ስለዚህ በቃ እንትን ይሄን ላይ መጠየቅሽ ምናምን ለቤት ምናምን እንዳትነግራት፣ ለእሷ ማለት ነው ከእሱ ጋር ላለችው ምንም ነገር እንዳትል የሆነ ሰፕራይም የሆነ ብቻ እኛ ያሰብነው ነገር ስላለ ነው። ያው ኢንፎርሜሽን ዝም ብለን እየሰበሰብ ነው፣ እና ምንም እንዳትላት አንተ በቃ ምንም እንዳትላት። አመሰግናለሁ። እንደም ቻው። አመሰግናለሁ። የሚገርም ነው። አንድ ዓመት ሙሉ አብረው ማለት አንድ ዓመት ሙሉ እዚህ ይመጣል ማለት ነው። እንግዲህ በጣም የሚገርም ነገር ነው። እዚህ ቤት ውስጥ ከገባች አንድ ዓመቷ ነው። ቤትም የተከራየላት እሱ ነው። መታወቂያ የሚያስያዘው እሱ ነው። ሶ ያው ቅምጥ ማለት ይቻላል። ምክንያቱም አሁንም የቤት ኪራዩ አይ ቲንክ እሱ ነው የሚከፍልላት። ያው ቤቱን ከተከራየ እሱ ነው የሚከፍልላት ማለት ነው። ስለዚህ በጣም የሚገርም ነው። አንድ አመት ሙሉ እንግዲህ ባለቤትየው ጥርጣሬ ራሱ በጣም የሚገርም ነው። ብቻ የአሁኑ ደግሞ ደሞ ለየት ያለ ነው። ወጡ መሰለህ፣ ወጡ እንግዲህ ተመልካቾቻችን እንኳን ትዳር ምንም ያለው አይመስልም። የው ይለፉ አንዴ ው ከሚስትየው ጋር ተነጋግረን ስልክ እንድትደውለት ብናደረግም እሷ ግን በደወለችበት ሰዓት ሪጀክት ነበር ያደረጋት ስብሰባ ላይ እንደሆነና ከስብሰባ ሲወጣ እንደሚደውልላት ነበረ ቴክስት ያደረገላት። ግን እሷ ከሸኘችው በኋላ መልሶ ለባለቤቱ ደውሎላት ነበርና እስቲ እሷ ከሸኘችው በኋላ ያወሩትን። አብረን የምንሰማው ይሆናል። ወይ ሶልዬ፣ እኔ ወይ እንደ አሉ እንደክ ስብሰባ ላይ ስለነበርኩ እኮ ነው የተቆመችሽ። እሺ፣ ውይ እኔ ደግሞ ምን ሆነ ብዬ። አይ ስብሰባ ላይ ነበርኩኝ። አዎ፣ አሁን ራሱ በማላ ቋርጭ ነው ምደውልሽ። አልጨረስኩም እንዴ? አልወጣሁም እስካሁን። አዎ፣ ትንሽ እቆያለሁ። ከስብሰባ በኋላ ራሱ ሆኖ ማውራት ሰዎች አሉ፣ ስለ ስራ ጉዳይ ውድ ተመልካቾቻችን እንግዲህ ዛሬ የመጨረሻው ቀን ነው ብለን የምናስቡ፣ ምክንያቱም ባለቤቷ እንግዲህ ተከታተል የሚያልችን ባለቤቷ ገብቷል። ያው እንግዲህ ቅምጡቱን ምን አናውቅም፣ እንግዲህ አሁን ነው የሚለየው። እንግዲህ ጓደኛውቱን፣ ዘመዱቱን፣ ሚስቱቱን እንግዲህ ዛሬ ነው የሚለየው። ሚስትየውን ጠርተናታል። ውስጥ ከገባ እንግዲህ ወደ 3 ሰዓት ምናምን ሆኖታል። ያው ሌላ ጊዜም ሲመጣ ከሰዓት መጥቶ ቢያንስ 6 ሰዓት ብቻ በጣም ቆይቶ ነው የሚወጣውና ዛሬ ያው የሚከታተለው ሰው ደወለል መጣን። ያው ቁጭ ብለናል። ያው ሁለት ቀን ቢያንስ ሲገባ ስላየ ነው በቂ ነው ብለን ሰባሰብንኛ። ዛሬ መጨረሻ ቀን እንዲሆን ቆርጠናል ማለት ነው። እንግዲህ ከዛ በኋላ ያለውን አብረን የምናዩናል። እንግዲህ እጅ ከፍ እንጂ ያዛል ሁለቱ ሴቶች ፊት ለፊት እሱም ይፋጠጣል። እንግዲህ የሱ ማለት ምላሹ ምን ሊሆን እንደሚችል እንግዲህ አብረን የምናየው ይሆናል። እስከ መጨረሻው አብራችሁን ተከታተሉን፣ የትም እንዳትሄዱ እንግዲህ ተመልካቾቻችን

እየቀለዳችሁ ነው? ምን ቀለ እኔ ባለቤቱ ነኝ። ምን ማለት ነው? ባለቤቱ ነኝ

እዳሻ እንግዲህ ተመልካቾቻችን እንደሚያገባት ቃል ገብቶላታል። ከስድስት ወር በኋላ ያገባኛል፣ የሁለት ወር ነፍሰ ጡር ነኝ የምትለው ድምፁ ካልተሰማችሁ ምናልባት

አንድ አንድ እንግዲህ ያስቀመጣት ልጅ በጣም የምታሳዝነች። ከዚህ ቪዲዮ በኋላ እኔ በነጋታው ደውዬ አውርቻት ነበረ እና ካልዲስ ኮፊ መስተንግዶ በምሰራበት ሰዓት ላይ ያን እንደተዋወቁና ቤት ተከራይቶላት እንዳስቀመጣት ና ያው በስራ መጉዳት የለብሽም በሚል ስራ አስፈትቷት በቃ ያው ብር እየሰጣት የቤት ኪራይ እየከፈለላት እንደሚያኖራትና ና ያው ሁለት ወር እንደሆናት ካረገዘች ከስድስት ወር በኋላ ደግሞ ሊያገባት ቃል እንደገባላት ሙሉን ነገረችኝ። በአሁኑ ሰዓትም ምንም ስራ እንደማትሰራ ነበር የነገረችኝ። እኛ ሀብ ሚዲያ ሌሎች እውነተኛ ታሪኮችን እንሰራለን እና እነሱን የሚረዱ ሰዎች ነበሩ እና ቀጥታ ያው ከእነሱ ጋር ኮሚኒኬት እንድታደረግ አደረኳት። በእነሱ እርዳታም እንግዲህ አሁን ስራም ተገኝቶላታል። ቢያንስ ትንሽ አሁን ላይ ትንሽ ጥሩ ነገር ላይም ስላልሆነች፣ ከሁለት ሳምንት በኋላ እንድትጀምር ከእነሱ ጋር ተነጋግረን ያው ከሁለት ሳምንት በኋላ ስራ ትጀምራለች። በተረፈ እንግዲህ ከእሱ ጋር ያለውን ነገር በጊዜ ሁኔታዊ እናሳውቃችኋለን ማሳወቅ ካለብን ከባለቤትየው ጋር ተስማምተን ያው ፈቃደኛ ከሆነች የምናሳወቃችሁ ይሆናል ማለት ነው። እንግዲህ ያው የዛሬው ቪዲዮችን ይህን ይመስል ነበረ። ያላችሁን ሀሳብ፣ አስተያየት ኮመንት ላይ ያስቀምጡልን። ድጋፋችሁን ደግሞ በላይክ ግለጹልን። እንግዲህ በቀጣይ ቪዲዮ እስከከምንገናኝ መልካም ቆይታ፣ ቻው።